ወደ ቀስተ ደመና እንኳን ደህና መጣሽ። አመሰግናለሁ። ፍራሽ ለማየት ነበር። ይቻላል፣ ይሄኛውን ፍራሻችን እንድናሳየሽ። ይህ አልቲሜት ኤክስክሉሲቭ የምንለው ፍራሻችን ነው። በልስላሴና ምቾቱ እንደሚታየው ነው። ሲተኙበት ዝቅ ሲል ለሚፈልጉ ደንበኞቻችን ብለን ያመረትነው ፍራሻችን ነው። በዛ ላይ ደግሞ ዋጋውም እጅግ ተመጣጣኝ ነው። የሁለት ዓመት ጋራንቲም አለው። የኛው ፍራሻችን ደግሞ ላሳይሽ፣ ይሄኛው ሱፕሪም ብሉስካ ይባላል። ከአልቲሜት ፍራሻችን የሚለየው ዴንስቲው ከፍ ያለ ነው፣ ለዚህም ጠንከር ይላል። እናም ደግሞ ረጅም ጊዜ ይቆያል ማለት ነው። ምቾቱም ደግሞ በዛው ልክ እሺ። እና የሴት እንዳመት ጋራንቲ አለ። ከአልቲሜት እንጂ ሁሉም የሶስት አመት ጋራንቲ አላቸው። ይህ ደግሞ ቦንድድ ብሉስካ የምንለው ፍራሻችን ነው። ጠንከር ያለ ፍራሽ ምርጫቸው ለሆኑ እንዲሁም ደግሞ የወገብ ሕመም ላለባቸው ሰዎች ያዘጋጀ ነው ፍራሻችን ነው። እስቲ ተነካሪው በጣም አሪፍ ነው። ይህ ደግሞ ኪውልቶፕ የምንለው ፍራሻችን ነው። ሌክጀሪ ብለን ከምናመርታቸው ምርቶች ውስጥ አንዱ ነው። እንዲሁም ደግሞ ጨርቁ ከኮተን እና ከፖሊስተር የሚመረት ነው። በጣም ላሳሳና ምቹ ነው። ቅድም እንዳልኩሽ ካሉን ሌክጀሪ ከሚባሉ ፍራሾቻችን መካከል ይሄ ዋነኛው ነው። ኬዲ ፐርል ይባላል። 100% ኮተን ነው። በውስጣችን ያለውን ሙቀት በመቀነስ ሙቀት እንዳያስቸግረንም ያደርጋል። በውስጡም የተለያዩ ሌየር ኦፍ ፎርሞች ስላሉት ለረጅም ጊዜ ሳይላሽቅ እንዲቆይልን ያደርጋል። ውበቱንም እንደምታየው ነው። ወስኛለሁ። እኔም በጣም አመሰግናለሁ።